ጭም መድኃኒታችን ኢየሱስ ክርስቶስ ለክርስቲያኖች አይነ ስውር ሲያበራ አይተሻል አይደል። አሁን ጭቃ ቦካ አይኑን ቀባው ሂድና ታጠባለው። ከዛ ታጠበ አየ። አሁን ሌላ አይነ ስውር ይመጣል። ምን ኤክስፔክት አረጋለሁ? አሁን አሁን ጭቃ ሊያቦካና ከዛ አይኑን ሊቀባና ሂድና ታጠብ ሊለው ነው ብዬ ኤክስፔክት አረጋለሁ። አያረግም። እንደስ ጭቃ ይቀባው ከንዲን ይቀባው ይህኛውን ደግሞ እጁን ይጭንበትና፣ ምን ይታይሃል? አሁን ሰዎች እንደ ዛፍ ሲንቀሳቀሱ ይታዩ። ደግሞ ይጭንበት። አሁን አሁን በደንብ አየሁ ይለዋል። ኦ ለካ አሰራሩ ነው፣ ይሄ ነው ብልሽ፣ ደግሞ እንደገና አሁን ደግሞ ሌላ ሰው ሌላ አይነ ስው ደሞ ሲያገኝ እጅ ጭኖ ምንታይህ ብሎ ሊጠይቀው ነው ብልሽ ኤክስፔክት ስታረጊ፣ ምን አድርግ ልዘንድ ትወዳለህ ይለዋል። እንደ በርጢሜዎስ ያለውን አይ ዘንድ ኤይ ብሎ ትሄዳል። ያለ ሰውየው አሰራሩ አትለምችው የሚመጣበትን መንገድ የሚሰራበትን መንገድ ፕሬዲክት ማድረጋት ስለዚህ እንዴት ነው ምድረ በዳው ኤደን የሚሆነው ምን ማለት ነው በረሃው ገነት የሚሆነው ብሎ ለሚጠይቅ እኔ አላውቅም አብ ነው ምክንያቱም አሰራሩን ስለማላውቀው የማውቀው ግን ምንድነው በወጀብና በአውሎ ንፋስ መካከል መንገድ አለው ባውሎ ንፋስ ውስጥ መንገድ አለው በወጀብ ውስጥ መንገድ አለው ሁል ጊዜ የሚሰራበት መንገድ አለው ክርኤቲቭ ነው ማንም የሚከለክለው የለምና ምድረ በዳው ኤደን በረሃው ገነት ይሆናል። ደሞ ተነስተሽ ታበር ያለሽ በጨለማ ውስጥ ተነስተ ታበር አለ። ይህንን ነው የምለው፣ ለእኛም ደሞ ይህንን ነው እማምነው። እንዴት የሚለውን ግን አንመንሰውም። አንዳንድ ጊዜ ነገሮቻችን የዘገዩ ይመስለናል። በእኛ ታይም ትብል ግን የሚመጡበት የዘገዩ ተስፋዎቻችን ይፈጽማሉ። የዘገዩ ነገሮቻችን ይመጣሉ ብዬ አምናለሁ። አንዳንድ ጊዜ ምን ይሆናል መሰለሽ፣ መንፈሳዊ ዓለም አለ፣ ስፒሪቹዋል ዓለም አለ። መንፈሳዊ ዓለም ላይ ዳርክ ፎርስስ አሉ፣ ጨለማ ኃይላት አሉ። አሁን አንድ ቦታ ላይ ምን ይሆናል፣ ዳንኤል አለ። ነቢዩ ዳንኤል የእግዚአብሔር ሰው ነው። እሱ ይጸልያል። ከዛ በሃያ አንደኛው ቀን ላይ ቅዱስ ገብርኤል መጣ። በሃያ አንደኛው ቀን ላይ መጣ መጣና ለዳንኤል ይነግረዋል፣ ይዳስሰዋል፣ አበረታውና ይው ዳንኤል አለው። ፓራፍሬዝ አድርገው ነው። ዳንኤል እንደውም እጅግ የተወደድክ ሰው ዳንኤል ሆይ ነው የሚለው። እጅግ የተወደድክ ሰው ዳንኤል ሆይ፣ በጸሎትህ በመጀመሪያው ቀን the very first day በመጸልይክበት በመጀመሪያው ቀን ትእዛዝ ወጥቷል አሉ። በመጀመሪያው ቀን ግን የጸሎትህን መልስ ይዤ ስመጣ መንገድ ላይ የፋርስ መንግስት አለቃ ተቋቋመኛለን አሁን ያ የዳርክነስ የሰይጣን አለቃ ነው። እሱም የሰይጣንም የራሱ አደረጃጀት አለው። እና የሰይጣን አለቃ የፋርስ መንግስት ቴሪቶሪያል ስፕሪት ተዋጋኛለሁ። ከዚ ቅዱስ ሚካኤል ሊረዳ ይመጣ ይለዋል። ቅዱስ ሚካኤል ሊረዳይ ይመጣ ከእሱ ጋር ተውኩትና ኔዳን ተመጣው። አሁን ተመልከች፣ ዳንኤል ጸልዋል። የመጀመሪያው ቀን ላይ ትእዛዝ ወቶለታል፣ ይሁንለት ተብሏል። ከዛ ሊሆንለት ሲል ቅዱስ ገብርኤል ይዞ ሲመጣ መንገድ ላይ የፋርስ መንግስት አለቃ ሰይጣን ተቋቁሞታል የፋርስ መንግስት አለቃ አንዱ ከፕሪንሲፓሊቲስ ካለቆች አንዱ ማለት ነው እና ሲቋቋመው ቅዱስ ሚካኤል ሊረዳው መጣ ቅዱስ ገብርኤል ደስ ይላል እኮ አንድ መንግስት ናቸውና ቅዱስ ሚካኤል ሊረዳው መጣ ከዛ በኋላ እሱ እሱን ሲዋጋለት፣ ቅዱስ ገብርኤል መጣና ነገረው ለዳንኤል በጸሎት በመጀመሪያው ቬሪ ፈርስት ዴይ ትእዛዞትን ለነበራሉ ግን ተቋቋመኝ አለው። አዘግይቶታል። አሁን አንዳንድ ነገሮቻችን የዘገዩበት ምክንያት ይሄ ነው። ስፕሪችዋል ዋርፌር አለ። ይዋጋሉ። ከእግዚአብሔር ዘንድ መልስ ሲመጣ ይገዳደራሉ፣ ያስቀራሉ። ማስቀረት ባይችሉ እንኳን ይዋጋሉ። አሁን እኮ ብዙ ሰው ጭንቀት ውስጥ እኮ ያለው ጸሎት ስላልተሰማ አይደለም። ጸልዋል፣ ተመልሷል፣ ትእዛዝ ወጥቷል። ግን አየር ላይ ያዘገይም ያዘገያል። አሁን ግን አንድ አንድ የእግዚአብሔርን አሰራር ልነግርሽ እፈልጋለሁ። ወይም ደግሞ ለሙስሊሞቹ አላህ፣ እሱ ፈጣሪ፣ የሚሰራበት እግዚአብሔር የሚሰራበት መንገድ አለ። ብዙ ጊዜ የምናውቀው ምንድን ነው? በመዘግየቱ ነው። በጥ በጣም ደግሞ የሚቸክሉበት ጊዜ አለ። ጊዜው ሲመጣ ዮሴፍን እስር ቤት ሆኖ አስቢው። በወንድሞቹ የተጣለ ነው። ጉድጓድ ውስጥ ጥለውታል። ሰላሳ ብር ሸጠውታል። መቶ ጴጢፋራ ቤት ውስጥ ሲያገለግል እንደዚህ የሚስትየው ካልተኛ ብላ እስር ቤት ተጥሏል። ነገር የዘገየበት ሰው ነው በጣም ግን፣ እግዚአብሔር ሰዓት ደረሰች። ክሎኳ መታ፣ ጮኸች። ይቺ እንትኗለች አይደለም ልክ መታት ኢትስ ታይም ሲባል በጣም ነገሮች የሚፈጥኑበት ጊዜ ነው። ከዛ መጡ እስር ቤት እዛ ጋ ፈርዖን ህልም አይቷል። መጡ፣ ተነሳ፣ ምንድን ነው ተነስ፣ ልበስ፣ ፀጉርን ተስተካከል። በጣም ዳረካ ስባሉ ቢል ይሄ ሰውየ አይቻልም። ለምን አሁን እግዚአብሔር ይቸኩላል? አጣድፈው ነው የወሰዱት ወደ ቤተ መንግስት። ጊዜ ሲደርስ አጣድፈው ነው የሚወስዱሽ፣ ጊዜ አይሰጡሽም። በቃ እሱ ኢትስ ታይም ሲል እቺ ነች። በቃ እሱ ብቻ እግዚአብሔር ስታይም ይበል ልክ ሲል ያጣድፉሻል። ዮሴፍን አጣደፉት። ከዛ ወደ ቤተ መንግሥት ተወሰደ። ህልም ተረጎመ። ከዛ በኋላ ንጉሱ ምን አለ? የወርቅ ዘርግፍ አድርጉለት፣ የሀር ልብስ አልብሱት፣ ሰረገላው ላይ ያስቀምጡት፣ ሁሉ ሰው ለዮሴፍ እጅ እንሳ ገኔ በዙፋን ብቻ ነው በልጥ እዛ ጋር ያለው ጥድፊያ ማመናት ሲ ምክንያቱም ህልም ተርጉሟል። የንጉሱን ልብ አሰርፏል። አንዱ የሀር ልብስ ያለብሰዋል አንዱ የወርቅ ዝርግፍ ሊያደረግለት ይታገላል። አንዱ ሰረገላ ይሄ ነው ይለዋል። አንዱ አስናት የምታገባት ሚስት ይችነች ይለዋል። አንዱ ቢሮ ይሄ ነው ይለዋል። አንዱ አሁን ወደ ህዝቡ እንውጣና ህዝቡ እጅን ሳይላል ያጣድፉታል። ኢትስ ታይም ሲባል፣ አሁን ጊዜው ነው ሲባል ትጣድፊያለሽ። ነገሮች በቅጽበት በፍጥነት ይለወጣል። የሚቸኩልበት ጊዜ አለ። ይህንን ካላት በኋላ ጽሆንን አይኖችሽን አንስተሽ ተመልከቺ፣ ይላታል። አይኖችሽን አንስተሽ ተመልከቺ። እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ ይላታል። የአንቺ የሆኑት ሁሉ ወደ አንቺ ይመጣሉ። በአድራሻሽ ነው የሚመጡት፣ ባለሽበት ነው የሚመጡት። አንቺ አይደለሽ የምትሄጂው። የአንቺ የሆኑ የታዘዙልሽ ነገሮች በሙሉ በአድራሻሽ ይመጣሉ። አይኖችሽን አንስተሽ ተመልከች፣ ዙሪያሽን ተመልከች። የአንቺ የሆኑ ሁሉ ይመጣሉ ይላታል። ከዛ ይቀጥልና ልብሽ ይደነቃል ይላታል። ልብሽ ይደነቃል እና ደስ ይልሻል። የባህሩ በረከት ወደ አንቺ ስለሚመጣ፣ የሀዛብ ብልጽግና ወደ አንቺ ስለሚመጣ ልብሽ ይደነቃል። ብዙ አልቀሰሽ የለም፣ ብዙም ባልነበር። አሁን ደሞ የደስታ ሲቃ ደሞ አለ። የደስታ ሲቃ ደሞ ይመጣል። የልብ መደነቅ ይመጣል። ጸልዩልኝ፣ ጸልዩልኝ፣ ጸልዩልኝ፣ ጸልዩልኝ አለ። ከዛ እሱ ይለወጥና ምን ይሆናል መሰለሽ፣ አመስግኑልኝ፣ አመስግኑልኝ፣ አመስግኑልኝ። እኔ ያቃተኝ ማመስገን በቃ ስ አመስግኑልኝ፣ ባካቸው አመስግኑልኝ ደሞ የሚባልበት ጊዜ ደሞ ይመጣል። ከዛ ምን ይላታል ጽዮን፣ እርሱ አክብሮሻልና ይላታል። እርሱ አክብሮሻልና ልክ እርግቦች ወደ ቤታቸው እንደሚበሩት ማታ፣ ልክ ወደ ጎጆአቸው እንደሚበሩት፣ እንደዛ የአንቺ በረከቶች እየበረሩ ይመጣሉ። ልክ በአድራሻ ቅድም እንዳለው በአድራሻሽ ይመጣሉ። ጊዜ ሲሆን እንደዛ ነው ኢትስ ታይም ካለሱ፣ የአንቺ የሆኑ በረከቶች በሙሉ ከምስራቅ፣ ከምዕራብ፣ ከደቡብ፣ ከሰሜን እየበረሩ ወደ አንቺ ይመጣሉ። በወደ አድራሻሽ ወደ ቤት ይመጣሉ። ከዛ ይቀጥልና እንደዚህ ይላታል፣ የናቆሽ ሁሉ ወደ እግርሽ ጫማ ይሰግዳሉ ይላታል። የናቆሽ ሁሉ ወደ እግርሽ ጫማ ይሰግዳሉ ማለት እጅ ይነሱሻል፣ ያከብሩሻል ቅርታ ይጠየቁሻል ልክ አልነበርንም ይሉሻል። እና የተናገር ነው ልክ አልነበር ማምሶሪ ይሉሻል። ጊዜ አለው ታይም ሲባል፣ ከዛ በኋላ ትምክህት ትሆኛለሽ ይችላል። ትምክህት ምን ይሆናል? ምስልሽ፣ ፍቅር አንዳንዴ ሰዎች ከአንቺ ጋር መታየት የሚያፍሩበት ጊዜ አለ፣ ወይም ከአንቺ ጋር መታየት እንደ ችግር የሚቆጥሩት ጊዜ አለ። በቃ አደጋ ነው ከአንቺ ጋር መታየት ችግር ሊገጥመቸው ይችላል እና ከእሷ ጋር ምናምን ይባላሉ ስለዚህ ከአንቺ ጋር መታየት አይፈልጉም ሲዝን ይለወጣል ሲዝን ሲለወጥ ናይትስታይም ሲባል ከአንቺ ጋር ለመታየት ማያደርጉት ጥረት የለም አንተን አውቅሃለሁ የሚባልበት ዘመን እንደ ትምክት የሚሆንበት ዘመን ይመጣል አንድ ቦታ አለ እንደውም እግዚአብሔር ለአንተ ሊዋጋ ሲመጣ ነውር እንዳያይብህ የሚል ቦታ አለ ዘዳግም ላይ ሲመጣ ነውር እንዳያገኝብህ። እኔ ቤቴ ሲመጣ ሊጎበኝ፣ ነውር እንዲያገኝብኝ አልፈልግም። ቆሻሻ ነገር ውስጦኝ የመገኘት አልፈልግም። በቂም ተይዤ፣ በጥላቻ ተይዤ መቀመጥ አልፈልግም። ስለዚህ ሊጎበኝሽ ሲመጣ ቤትሽን አጽድተሽ